የኔን ቴክስቶች ለሰዎች ለምልካቸውን ቴክስቶች ብታዩ ምን ሊውጣችሁ ነው የኔን ቮይሶች ቢወጡ ማለት ነው እና እውነቴን ነው ያ ቴክስት መረጃ አይኗም ዲፕሬስድ ዲፕረስድ መኖር እኔም ብዙ ጊዜ መኖር ይደብረኛል መኖር መኖር የሚባለው ራሱ ከባድ ለኔ ስለዚህ ያ ማለት ኤቪደንስ ነው ለእሷ መገደል ወይ ራስ ለማጥፋት። ኖ አሁንም የገደለም ራስን የሚያጠፋ በዝዶ እንደ ኢንቨስቲጌሽን የለም፣ ሪፖርቱም ገና አልወጣም። የሞተ ሰው አለ። እውነቱ ምንድነው? ቀነኒ መሞቷ ነው። ምስኪን ልጅ፣ ቆንጅዬ ልጅ፣ እግዚአብሔር የምትፈራ ልጅ መሞቷ ነው። እሱ እውነት ነው። ግን መገደልም ሆነ ራስን ማጥፋት እዛ ፓርት ውስጥ የለም፣ እስካሁን አላየንም።

ያለምንም ታንጅብል ኤቪደንስ ፖሊስ ሪፖርት ሳልጠብቅ አቶፕሲ ሪፖርት ኢቨን ሳይወጣ ግልጽ ሳይሆን አንተን እንዴት ገዳዩም ይቀብራል ምናምን ብዬ ብዙ ነገር አውርቻለሁ። አንተ የተከበርክ አርቲስታችን ነው፣ ወንድማችን ነክ እና ይቅርታ ላለው። አሁንም ግን መንግስት ግልጽ የሆነ ኢንቨስቲጌሽን ግልጽ የሆነ ኢንቨስቲጌሽን ዲዘርቭ እናረጋለን። ከዚች ልጅ ሞት ብዙ ነገር የምንማርበት ነገር ስላለ ማለት ነው። ቢኮዝ ብዙ ሰዎች አቴንሽን የሰጡበት ኬስ ስለሆነ ግልጽ የሆነ ኢንቨስቲጌሽን ቀጥሎ ደግሞ አውቶፕሲ ሪፖርቶም ግልጽ ቢሆንልን፣ ፖሊሱ ምናምን ሁሉ ነገር ግልጽ ቢሆን ብዙ እንማራለን ብዬ አምናለሁ። ስለዚህ ይህንን ነው ማለት የምችለው እኔ ከፎቅ ራሷን የወረወረች ወይ ሰው የወረወራት መስሎኝ ነው ወጥቼ የተናገርኩት። እሱ ታሪኩ ላይም የለም ዜና ላይም ቢቢሲ አማሪክ እንደዛ አላለም፣ ፖሊስም አላለም። ስለዚህ ያንን ኢንፎርሜሽን አምጥተው እዚህ ቲክቶክ ላይ ሲረጩ እኔ ምንም ሌላ መስማትም አልቻልኩም። እራሷንም ከወረወረች ተቃጥላ ነው እህቴ ብዬ ነበረ። ሰውም ከወረወረት ገሏት ነው። ስለዚህ ከፎቅ ግን የወደቀ ሰው ስለሌለ ሁሉን ነገር ቀይሮልኛል። እና ለዛ ነው እኔ ማንንም ፈርቻ አይደለም፣ ግን ህሊናዬ የሚነግረኝ ነገር ቢኖር ግልጽ የሆነ ኢንቨስቲጌሽን ያስፈልጋል። ፖሊስ ደግሞ ነገሩን በደንብ ሃንድል እያደረግን እንደሆነ እንዳያችሁት ነው። እንግዲህ ዛሬ ፍርድ ቤት ቀርቦ አንዱ አለም የዋስ መፍቱን ተከልክሎ ገና ለ14 ቀን ኢንፎርሜሽን ተሰብስቦ እስከሚመጣ ለ14 ቀን ተቀጥሯል። 14 ቀን ደግሞ ለኔክስት 14 ቀን እስር ቤት ውስጥ ይቆያል አንዱ አለም ይህንን ነው ማለት የምችለው። እና በጣም ይቅርታ በጣም ይቅርታ። 13 ቀን ኦኬ። ያ ቤዚካሊ ይህም የተፈጠረው ስህተት ዩቱበሮች እና አንዳንድ ታዋቂ የሚባሉ ሰዎች በፌስቡክ ፔጃቸው ያልተረጋገጠ መረጃ ስለለቀቁ እውነት ይመስል ነበር። ላይክ ይሄ ሴንሲቲቭ ኢሹ ሆኖ ልጁም ይታወቃል እሷም ስለምትታወቅ ያ ስህተትን ፈጥረዋል። ስህተቱ ግን የጀመረው ዩቱበሮቹ ጋር ነው የጀመረው ሶሻል ሚዲያ ላይ ፌስቡክ ላይ ፖስት ሲያደርጉ የነበሩ ሰዎች ናቸው። መረጋጋት ነበረባቸው። ያኑ ተደምሮ ቲክቶከሮች ደግሞ ያን መረጃ ይዞ እንደወደቀች ወይንም ደግሞ ራሷን እንደጣለች፣ ሌላ ሰው እንደገደላት ተደርጎ እንዲቀርብ ነው የተደረገው። ይሄ ስህተት ነበር። ግን አሁንም ይሄ ሪፖርቱን የሚያጠና ወይንም ደግሞ ፖሊስ አለ። ፖሊስ አጥንቶ ለሕዝብ ይፋ ሲያደርግ ነው እውነታው የሚወጣው። የተፈጠረው ስህተት ግን ቤዚካሊ የመጣው ከሶሻል ሚዲያ ፌስቡክ እና ዩቱበሮች ናቸው። ይሄ የፈጠሩት ፍሪክሽኑን ስለሚፈልጉት ዲቤት ስለሚሆን ሽቀላም ይኖረዋል። ለዛ እንዲህ አይነት ቴንሽኑን ይለጥጡታል። ይሄ ነው ቲክቶከሮችንም እንዲሳሳቱ ያደረጉት። ከዚህ ውጭ ግን እንደ ግለሰብ ማንም እውነትንም ለመደበቅ የእሷን አሟሟትንም ለመቀየር የሚደረግ ነገር የለም። እንደሰው ሰው ማንም ይጎዳ አንድ ፋሚሊ ነው፣ ሁሉንም ያንገበግባል። ለዛ በዚህ ቢወሰድና ሰዎች ቪጅለንት ሆነው የመንግስትን ሪፖርት የፖሊስን ሪፖርት ሊጠብቁ ይሻላል እዳለው ከዚህ ውጭ የምለው ነገር የለም። ቴንክ ዩ ሶ ማች። ይወርዳሉ። አንድ ነገር ልበልና ልሂድ የተነገረው ነገር እውነትም ሆነ ውሸት ትክክልም ሆነ ሐሰት ምንፈልገው ልጅቷ ፍትህ እንድታገኝ ነው በምንፈልገው። ስለዚህ ብንቀበልም ትክክልም ቢሆንም ባይሆንም እኛ ለፖሊስ ኃላፊነቱ እንግዲህ ህግ ያለው ህግ ጋር ነው አይደል? እዛ ነው አይደል? ስለዚህ ለነሱ ሰጣለን፣ ስራቸውን ይስሩ እኛም ያልሆነ መረጃም እነዚህ ቴክስት የሚያደርጉትም ሰዎች አሉ። ምናምን ሌላ ነገር ውስጥ ሊከቴሷን ፍትህ ላያዛባ ስለሚችል እኛ እጃችንን እናነሳለን ብለናል። እኔ ብያለሁ። እናንተና ፖሊስም እንደዛ ነው ያለው። ገብቶሻል። ታንጀብል ኢንፎርሜሽን ሳይኖርሽ ኢንፎርሜሽንን ከማሯሯጥ ይልቅ እንትን መረጃ ያላችሁ ነው ንገሩኝ መረጃ

ም ግቪኝ ፍላወር ኬዙን እንዴት እንዳመጣሹ እና እንዴት እንዳወራሹ እየተከተልኩሽ ነበርና እና እኔ ካልኩሌሽን እና የኔን ኢንቨስቲጌሽኑ ሳየው ደግሞ ዊካም ቱ ሴም ኮንክሉዥን እያልኩሽ ነው

ነገሮቹን በዶሜስቲክ ቫይለንት ባየውበትና እና ምን አይነት ዶሜስቲክ ቫይለንስ ደግሞ ምን አይነት አቪደንስ አላቸው ምን አይነት ስሜት አላቸው ምን አይነት ነገሮች ነው የሚያደርጉት ብዬ ካልኩሌትን አቪደንሱን እና ስታዲዩን ሳደርግ እና ሰው ደግሞ ሶሳይ የሚያደርገው ደግሞ ምን አይነት ሶሳይ የሚያደርግ ሰው የት አካባቢ ነው የሚያደርጉ እንዴት ነው የሚያደርጉ ብለን ማየት አለብን። እስፔሻሊ ኢትዮጵያ ውስጥ አንድ ሰው ራሱን ለመግደል ሲፈልግ ምንድን ነው የሚያደርገው? በረኪና መርዝ ነው። ሐረርጌ አካባቢ ብትሄጂ ደግሞ ጋዝ ራሳቸውን ጨምሮ በክብሪት እንትን ይላሉ። ሌላው ደግሞ ብዙ ጊዜ ሰው የሚገልድ ደግሞ ራሱን ለመግደል ከፈለገ ደግሞ ምንድን ነው የሚያደርገው? ከሰው ሩቀው ነው የሚያደርጉ እንጂ ሰው ፊት ለፊት አያደርጉም፣ ወይም ከተማ ፊት ለፊት አያደርጉም። ፎቅ ምናምን ቢለዋ ከፎቅ ምናምን መሞት ምናምን ዩ ቢካ ይሄ ቫለንስ ሪሌሽንሽፕ ቫለንስ እና ወይንም የሚደረጉት ነገሮች ናቸው። ይሄ ደግሞ ምን አይነት እንዴት ነው ያቦታ የደረሰው ብለን ደግሞ ኤግዚቢት ወይንም ሪቪዝት ማድረግ አለብን። የሰው ቢሄቪር የሰውን ቢሄቪርን ደግሞ ማየት አለብን። የወንድ ቢሄቪር ማየት አለብን። ዩኒት ቱ ጎ ሪቪዝት የእሱን ኤክስ ሪሌሽንሽፕ ደግሞ ማየት አለብን። ምን አይነት ቢሄቪር ያሳያል ምን አይነት አመል አለው ከሴት ጋር ደግሞ ከሪሌሽንሺፑ ጋር ምን አይነት እንትን ሂዝ ፔሽን ፔሽኑ እና ሂዝ ቫለንሱ ደግሞ እንዴት ነው ብለን ዩኒድ ቱ ጎ ሪቪዝት ኤውላ መታየት አለበት። ቢካዝ ወን ካምስ ቱ ኢንቨስቲጌሽን ን ካምስ ሪሌሽን ዶሜስቲክ ቫለንስ ሲታይ ደግሞ ዩኒድ ቱ ጎ ባክ ን ሂስትሪ ማየት አለበት። ይሄ የሪሌሽን ሂስትሪ ፓተርኑ ምን አይነት ፓተርን አለው ብለን ማየት አለበት። ያም ፓተርን ካየነው ደግሞ ኤክስ ገርልፍሬንዱ ኤክስ ገርልፍሬንዷ እንደምትለው ከሆነ ሂዘሞ ቫለንስ መጠጥ ሲጠጣ ብላክ ብላክውት ይሆናል። ያ ደግሞ በእጅ ሄዳን ነው አቪደንስ ከሚን አውት። ያ ደግሞ ሁለተኛ፣ ደሞ እኔ ደግሞ ይሄ ቫለንስ መሆኑን በምንድን ነው የማውቀው? ከጫላ ቡልቱን ጋር ሲጣሉ ምንድን ነው የተደርገው? በመሳሪያ ሲመታ ዝም ተደረገ። ቢኮስ ዝም ብሎ ሰው በመሳሪያ አይመታ። ኢትዮጵያ ውስጥ ዝም ብሎ ሰው አይመታ። እስፔሻሊ ኢትዮጵያ ውስጥ በመሳሪያ ተመታቱ ማለት ዴር ኢዝ ንር ብላካውት ኢሹ አለ ማለት ነው። ብላካውት ኢሹ አለ ማለት ደግሞ ብላካውት የሚያደርጉ ወንዶች ደግሞ ከጠጡ በኋላ ምን እንደሚያደርጉ አክሽኑን አያውቁም። ካደረጉ በኋላ ነው ከእንቅልፍ የሚነሱት። ሶ ምንድን ነው የተደረገው? ልጅቷ ኢዝ ሄልቲ አ

ውሸት መሆኑን ሳቅ ታሪኩ እንዳለ ተገለበጠለ ነው። ስለዚህ አሁን ፖሊስ ሪፖርቱን እንጠብቅ። እኔ አውቶፕሲ ሪፖርቷን እኒህ እያልኩኝ ነው። ለምን መሰለሽ የፖሊስ ሪፖርቱ ፎርስ የሚሆነው ኢንቨስቲጌሽኑ ኮምፕሊት የማይሆነው እሷ ከዛ ስትጣል ከዛ አንስቷት ኦልሬዲ ሰበታጅ

ከቤቷ የማብሰያ ክፍል በኩል ካለው በረንዳ ባልኮን አምስተኛ ፍላይ ለጊዜው ምክንያቱ ባልታወቀ ወድቃ መውደቅ ማለት ሴንት ማድረግ ማለት ነው፣ ላይክ እንትን አይደለም፣ ወድቃ ለህክምና እርዳታ ወደ ያኔት ሆስፒታል እየተወሰደች ባለበት ወቅት ህይወቷ አልፏል። ላይ ቆሞ ማታ

ቀዊ ይል መስቺ ላይ ነው ሉሊ ይቅርታ ለሚያውራ ለሚያውራ እሺ። እኔ ደስ ብሎኛል በጣም ልልቲኮ በተለይ ዛሬ የሰራሹ ነገር ነው በጣም ደስ ያለኝ። ምክንያቱም ይሄ የሶሻል ሚዲያ ጉዳይ ሳይሆን የመንግስት ጉዳይ ነው። ሀገር አለ፣ መንግስት አለ። የሚመለከተው አካል ያየዋል ነገር ይሁን። እኛ እንደውም ሌሎቹ ልክ እንዴት ነው ዩቲዩበሮች ገንዘብ ሲሰሩ ማአት ሰው ሰብስባ ስንት ምን ያህል ዶላር ሜክ እንዳደረገ ታውቂያለሽ? ያ ሰውዬ እና ሁሉም ሰው በተለይ ሶሻል ሚዲያው ገንዘብ ይፈልጋል፣ መታወቅ ይፈልጋል። በተለይ አንዳንድ መረጃዎችን አሁን ነው የሚሰጡት። እኔ አይዶ ነው ጓደኞቿ ጠላት ናቸው ብዬ ነው የማስበው። ጠላትነታቸው መረጃ የሚሰጥበትን ቦታ አለማወቃቸው ነው። በዚህ ለሚዲያ ይሰጥ ፊንፊንዴ ከእንጀረን ኬሳ ከእንጀረን ኦሮሞ ሶሻላይትስ መረጃ በጣም ነው የሚያዛቡት። እስኪ በቃ የፖሊስ ሰዎችም በቃ አቢውዝ ይደረጋሉ ይደረጋሉ። ገብቶሻል? ምክንያቱም ህዝቡ በሙሉ ሳይድ ያደርጋል። አርጎት ሊሆን ይችላል፣ ለአረገው ሊሆን ይችላል። የሚያውቀው የሚመለከተው አካል ነው፣ እሱን አጣርቶ መረጃውን ለህዝብ ይሰጣል። እና እኔ ገዳዮቿ ጭምር ናቸው ብዬ ነው ማሰብ የጀመርኩት። ቢኮዝ ትላንትና በቃ ስተት ሰርተዋል። አንዳንድ ሰዎች እኮ እንትን ላይ ሁሉ እንትን የማድረግ ነገር አለ አ ይሄ በቃ እሱ ላይ እንትን ማለት ቀብር ፕሮግራም ይሁን ይሄ ስተትም ጭምር ነው። ገባሽ። ገና ኦልሬዲ አልተፈረደበትም ልጁ ብዙ ጠላት አለው። እሷም ጠላት አላት። ያደገች ያለች ልጅ ነች። ሆስት ነች። ሚዲያ ላይ መጣች ነች። ገባሽ። መታየት ጀምር። በጣም የሚወጡበት እድሜያቸው ነበር። የሚገርሙ ናቸው ሁለቱም። በጣም የሚወደዱ ልጆች ናቸው። ውስጥ ያላቸው ቦታ ቦታ አይደለም። ደግሞ እኔ አሁን ቁጭ ብዬ ሳስበው እንደው አሁን እንደው እኔ አሁን ሪሌሽንሽፖች ነበሩኝ አይደለም፣ አሁን ቁጭ ብዬ አሁን አሰብኳቸው፣ ኤክሶችን አሰብኳቸው። እና የትኛው ኤክሴ ነው በእኔ ምክንያት ተተኩሶበት ከኔ ጋር የሚቀጥል ብዬ ሳስበው ኖባዲ ገብቷል። በእኔ ምክንያት ኮምባይ ኦን ዩር ቴል ቱ ኪል ዩ ኖባዲ። ቢወዳት ነው እግዚአብሔርም ቢወድ አይመስላችሁ ሰው እንግዲህ በጥይት የሚፈልግ ግንባርክ ላይ ተኩሶ በጆሮክ እንደዚህ እንደዚህ ጥይት አልፎ ስራ ቦታ ላይ መቶ እግርህን መቶ ይሄ ሁላ አሳልፎ ስቲል ከእሷ ጋር ከቀጠለ ቢወዳት ነው ግን ምንድነው አሊጌሽን አለ አሊጌሽኑ ምንድነው ይደበድባታል የሚባለው እውነት ከሆነ እውነት ከሆነ እኔ ደግሞ እሱ ላይ መሄድ አለብን ብዬ አምናለሁ። ግን ምንድን ነው ፌክ አካውንቱ ሲመጡና ኤክስ ገል ፍሬንዱ ነኝ ይደበድበኛል ይሉኛል። አንድ ብቻ ናት ትክክል ያገኘዋት። እሷም ሂጅና መስክሪላት ለቀን የኒቁሚላት ስላት ሽዝናት ውለኝ አሁን ምን ላደርግ እስኪ ንገሩኝ። ገብቶ እኔ እኮ ግራ ነው የገባኝ። እኔ እውነት ነው የምልሽ፣ ትላንትና እንዳልጣላሽ ፈርቼ ነው ከተናገርኳት፣ እንደው እንጣላለን ተከባብረን እንዲህ ቆይተን ብዬ ሰግቼ ነው። እንደውም ተቀምጬ መስማትም አልፈለግኩም። በቃ ትቼሽ ሄድኩኝ። ምክንያቱም በቃ እንደዚህ ነህ እንደዚህ ነህ። ዛሬ ደግሞ መጣሽ። ከዛ ቆይ ልልዚ ቆ በቃ ደስ አለኝ። ይህ ትልቅ ኳሊቲ እኮ ነው። በቃ በጣም የሚገርም ኳሊቲ ነው። ባይዜ የሚገርም ነው። ለአንዳንዱ መጠቀሚያ ሁሉ ትሆኚ ነበረ። ገብቶሻል። አሁን ቅድም መጣ አይደል የሆነ ሰው እዚህ ከዛ መጥቶ የሆነ ነገር ይዞ ለመሄድ እንደ ጀምሮ ነው ዮናስ ሙሉ ነው። ለኦሮሞንም ይወጣው ያስቀሽ ምንድን ነው መጥቶ እኔ ግራ ሲገባኝ ስቃለሁ። እግዚአብሔርን ግራ ሲገባኝ ስቃለሁ። ስደነግጥ ስቃለሁ። ትላንትና አዎ። ትላንትና አዎ። ትላንትና አዎ። የፖሊስ ኬዝ በተለይ እንደዚህ አይነት የሞት ግድያ ምናም በጣም ሲሪየስ ኬዝ ነው። የሚመለከተው አካል ነው የሚያየው። መቷት ነበር አመተን እዚህ ልናወራው እንችላለን፣ ገባሽ ልንተቸውም እንችላለን። ኦኬ፣ በዚህ አይከን ነው እሱ ይተቻል። የሚዲያ ሰው ነው፣ ምንም ችግር የለውም። ግን የሞት ኬዝ ግን ከሆነ በጣም ሲሪየስ ኬዝ ነው። ገባሽ የሚመለከተው አካል ነው ማየት ያለበት። ቢያዝ ይሆናሉ፣ ፋይንዲንጋቸው የተበላሸ ይሆናል መተው ሚዲያ ላይ እንዲህ ብላለች። ሁለት ሺህ ሀያ አራት የነበረውን እኮ ውይይት እኮ ነው እጁ ላይ ምናምን የነበረውን አሁን አመጣው። እንደዚህ ብላ ትል ነበር እንዲህ ትል ነበር ፈጣሪ። ትናንትና ወዲያ የተነሳችው ቪዲዮ ድሮ የቆየ በቀል ቢያዝ ይሄ በጣም ከፍተኛ ስህተት ነው። የሚወዷት ከሆነ የምር መረጃ ካላቸው ለይስጡት ለፖሊስ። ፖሊስ ኢንቨስቲጌት ያደርገው ማንም ይሁን ማን። ሶፊ እኔ የምናገርሽ ነገር ማለት ነው ሶፊ መወርወሯን ኤቪደንስ አለሽ? ኤቪደንስ አምጡልኝ። ፖሊስም ይፈልገዋል። መወርወሯን ከፎቅ ላይ ተወር- አሁን እኮ ከፎቅ ላይ ስትወረወር ትደም አለኩ። ገብቷል። እንግዲህ ሰዎች ሄደው ከዚህ ነው የተወረወረች ብሎ ቦታውን ከቀረጹ ደሟንም ይቀርጻል። አበሻ ባለጌ ነው፣ ባለጌ ነው። ይሰሙም ነበር ታች ያሉት ሰዎች ይሰሙ ነበር። ስለዚህ የተወረወረም የራሱንም የወረወረ ሰው የለም። ጋይስ እኔ እንዴት ብዬ ላስረዳችሁ? እሱ ነው እኔ ጭንቅላቴን የቀየረው ሰው። ተጠርጥሯል በግድያ ኢንቨስቲጌት ተደርጎ ህግ ይዞታል። ከገደላት ብሎ ህዝብ ህግ አምኖ ህግ አምኖ ከሄደ እኛም ደግሞ ፍትህ ስንጠይቅ እኔ ዝም ብሎ ኖርማል ፍትህ አይደለም፣ አስር እጥፍ ከኖርማል ሰው ከኖርማል ነብሰ ገዳይ አስር እጥፍ ፍርድ ነው የምጠብቀው። ቢኮዝ ህዝብ በሱ ይማራል፣ ህዝብ በሱ ይማራል ብዬ ስለማመን ግን አሁን ምን አድርጊ ነው የምትል፣ ስደቢው ነው? እኔ አልሰድበውም። ለምን ሰድበዋለሁ? ገዳይ ነክ ያልኩክ ትናንትና፣ ይቅርታ አንዱ አለም አሁንም ደግማለሁ። ምክንያቱም ውዝ ነው ኤቪደንስ ነው ገድነብ ሰገዳይ ነው ያልኩት። ባይ ዘ ዌ ለነገራችን ልክ ነሽ። ደማነስ በጣም ኃይለኛ ደማነስ አለባት። ባይ ዘ ዌ ላይክ ሎ ብለድ ፕሬሽር ልሀሳብ ልስጥ ምናልባት ከፈቀዱልኝ ልውልና ቤታ ምንም ችግር የለውም። እኔ መጀመሪያ ስለ እሷ ከመውራቴ በፊት ስለ ዮናስ ትንሽዬ ልበል ከፈቀድሽልኝ። እኔ ዮናስ ዛሬ ስለ አባት ስለ አባትነት ሲያወራ ሰማሁት እና በጣም አፈርኩ። እኔ አባት ነኝ። ልጆች አሉኝ። ከልጆቼ ጋር አክቲቪቲ አደርጋለሁ፣ ከልጆቼ ጋር እጫወታለሁ፣ ከልጆቼ ጋር ጊዜ አሳልፋለሁ። ፕላስ እኔ ከልጆቼ ጋር ሳሳልፍ ልጆቼ ምናልባት አንዳንድ ለምሳሌ ፊዚካሊ ወይን የሆነ ነገር በማይበት ነገር ምግብም ይሁን የሌላ ጤናማ የሆኑ ነገሮችን ለማድረግ እሞክራለሁ ለልጆቼ እኔ ዮናስ መጀመሪያ አባት ነው ወይ አባት አይደለም አባት ሆኖ ካየነው በኋላ ስለ አባትነት ቢያወራ መልካም ነው ዮናስ አባት አይደለም ሁለተኛ ሃይማኖትን ወክሎ ሲናገር እና ዛሬ ምናልባት ደገፈን የሚሉትና ከሱ ጋር የሚሆኑት ወይም ደግሞ ይህን ተቃውሜ ተናገር ያለው የሚለውን ሃይማኖት የሰደበበት መንገድ ምናልባት ሾርት ሚሞሪ ካልሆኑና ሪከርድ ሚኖራቸዋል መለስ ብለው ሆነ ቢያዳምጡት ትክክለኛ ሃይማኖቱን ደግሞ ትክክለኛ የሚወክሉ ከሆነ ስለዛ ያወራቸውን ንግግሮች በጠቅላላ ቢለጥፉልን መልካም ነው። ከዛ በኋላ ነው ስለ ሃይማኖት ማውራት የሚችለው። ዮናስ ስለ ሃይማኖት ማውራት አይችልም። ስለ የትኛውን ብሔር ማውራት አይችልም። ስለ አባትነት ማውራት አይችልም። ስለ ቤተሰብም ማውራት አይችልም። ምክንያቱም ዛሬ ሴትን ልጅ ወግኖ ልክ ለሴት ልጅ የሚከራከር መስሎ የሚናገረው ዮናስ ትናንትና ወንድ ልጅ ገንዘብ ካለው የፈለገውን ሴት እንደፈለገ ማድረግ ይችላል ብሎ ሲያወራ የነበረው ዮናስ ነው። ዛሬ ለሴት ልጅ እንደተቆረቆረ ሆኖ የሚያወራው ና ዮናስ መጀመሪያ ሰው አይደለም። እዚህ ሚዲያ ላይ የሚመጣው ምናልባት ያለበትን ቦታ ሕክምና ቦታ ይመስለኛልና፣ ለሕክምና ወጪ የሚችልበትን ገንዘብ ለመስራት ነው ዩቱብ ላይ የሚመጣውና የህክምናውን ገንዘብ ምናልባት አንዳንድ ሞኞች የሚከፈሉ ሰዎች ይከፍላቸው። የህክምናውን ገንዘብ ሰርቶ ዞር ይበል። ግን ስለማይወክለው አባትነት አያወራ፣ ስለማይወክለው ሃይማኖትና ብሔርም ባያወራ መልካም ነው የሚለውን ነገር ነው። ስለ ልጅቷ ስመጣ ስለ ልጅቷ ትላንትና የተባለው ትላንት ትላንት ወደ የሚናፈሰው ወሬ እኔ ለልቲም በውስጥ ጽፌልሻለሁ ገና በጠዋቱ ነው ፌስቡክ ላይ የሰማሁት የነበረው እራሷን እንዳጠፋ ይሰምቻለሁ። ከትንሽ ደቂቃ በኋላ ግን ምናልባት ብዙ ሰዎች ባሉበትም የተወራ የነበረው እዚህ ቲክቶክ ላይ ጠዋት የነበረው ነገር ትንሽ የሚያሳፍር ከዚህ እራሷን አጠፋች ከሚባለውም ወጣ ያለ ነበር። እንዲከስታ እንዲህ ማለትም እነሱ እዛ ጋ ያወሩትን መድገምም አልፈልግም ትንሽ ይሄ ስርዓትም ያጣ ነበር፣ እና ሰዎችም ሲቀባበሉት ነበር። ያንን ነገር ጠዋት ላይ ብታዳምጡ ጭሆኑ። ከዛ ግን አንቺ ማውራት ከጀመርስበት ሰዓት እና ብዙ ሰዎች በቲክቶክ ላይ ማውራት የጀመሩት ትላልቅ ሚዲያዎች ያሉትን ነገር ተከትለው ነው። ትላልቅ ሚዲያዎችም የተናገሩት ስፔሲፊክ አልነበረም። ከፎቅ ላይ ወድቃ የሚለውን ነገር ነው። ከፎቅ ላይ ወድቃ የሚለውን ነገር ደግሞ ሲሰማ አንደኛ ሴትነትም፣ ሁለተኛ ኢትዮጵያ ውስጥ ያለው ትክክለኛ ወንዶች አሁን በዚህ ሰዓት እየፈጠሩ ያሉት ነገር ከሕፃናት መድፈር ፕላስ ሚስቶቻቸውን የሚጨቁኑት ስሜት ሰው ነው እና ሁሉም ሰው ስሜቱን ለመግለጽ ሞክሯል። ፕላስ ያናድዳለም። አንደኛ ልጅቷ በጣም ምስኪናት፣ በጣም ታሳዝናለች። ሁለተኛ እሱ ታዋቂ ከመሆኑም የተነሳ። ሶስተኛ ከሚመጡ መረጃዎች ይሄ ዋናው ሚዲያ የሚታመነው ሚዲያ ውጪ የሚመጡት አንዳንድ መረጃዎች በቃ ሰዎችን ያሳስታሉ። በስህተት መንገድ እየሄድን ግን ስህተት መሆኑን አውቀን በስህተት መንገድ የምንቀጥል ከሆነ ነው እንጂ ስህተቱ ስህተት መሆኑን አውቀን ቆም ብለን አስበን ሶሪ ማለት እኮ ይሄ ትልቅነትም ነው። አንዳንድ ሰዎች ስህተት መሆናቸውን እያወቁ እንሂድ፣ ዝም ብላችሁ በዚች መንገድ እንሂድና ፓርት ቱ ፓርት ስሪ እያል ዩቱብ ላይ ገንዘብ እንስራበት እያሉ ነው። ኖ ገንዘብ መስራት የለባችሁም እዚህ ጋ ቆም ማለት አለባችሁ፣ ተብሎ ሲነገራቸው ደግሞ ቆም ቢሉ። ምክንያቱም እንደ የሆነ አይነቱ ገንዘብ መስራት ነው የፈልጉት። በቃ ሌላ ነገር ክሬት ያድርጉና ገንዘባቸውን ይስሩ። ገንዘብ እንትን የሚላቸው የሚያቸውም ሰዎች ያቸው። ግን እኔ የምለው ከዚህ በኋላ መሆን ያለበት እስቲ እኛ የልጅቷ አንድ አካል ብንሆን ምንድን ነው የምንፈልገው? ለምሳሌ የልጅቷ እህት ብንሆን ወይ ወንድም ብንሆን ወይ እናት አባት ብንሆን ምንድን ነው የምንፈልገው? አባትየው ወጥተው በሚዲያ እስካሁን የሰማነ አባትየውን ድምፅ ይመስለኛል። ፍትህ እፈልጋለሁ ብለዋል። ስለዚህ ለልጅቷ ፍትህ እንድታገኝ ከፍትህ ጎን እንቁም። ስለ ልጅቷም እንደዚህ ሚዲያ ላይ የምናነሳቸው ነገሮች ፋሚሊዎቻቸውንም እንደሚጎዱ ማሰብ አለብን። ለፋሚሊዎቻቸው እናስብ። አንደኛ ለሞተችው ልጅት ፍትህ መጠየቅ አለብን። አዎ ፍትህ መጠየቅ አለበት። ሁለተኛ ግን ቤተሰብ ብንሆን ሚዲያ ላይ መስማት ምንፈልገው ስለ ልጃችን፣ ስለ እህታችን፣ ስለ ወንድማችን መስማት የምንፈልገው ነገር ምንድን ነው ብለን በተቻለ መጠን ሚዛናዊ ሆነን ፋሚሊን በማይጎዳ መልኩ ብናወራ መልካም ነው የሚለውን ነው። ሪስፔክት እናደርጋለን። ስህተት መንገድ ላይ ነበርሽ፣ ትላንት ትላንት ወደ በቃ ይቅርታ ጠይቀሻል። ይቅርታ ከጠየቅሽ ደግሞ ይቅርታውን ተቀብለ በትክክል መሄድ ነው ህግ የሚለውን መጠበቅ አለብን። ግን ከልጅቷ ጎን ቆመን ፍትህ እንዲሰጣት በተቻለ መጠን ቤተሰቦቿ በሚፈቅዱትና ቤተሰቦቿን እየተከተልን ወይንም ደግሞ የቅርብ ሰዎች ሊሉ በሚችሉት እየተከተልን ብንሄድ መልካም ነው የሚለውን ነው። አሁን ይሄ የቀረበው ራሱ ዜና የሆነ ስፔሲፊክ አላደረገውም። ወድቃ ነው የሚለው ምን ላይ የሚለውን ራሱ ስፔሲፊክ አላደረገውም። ስለዚህ የሆነ የተዛባ መረጃ እየተሰጠ ያለው በትላልቅ ሚዲያዎች ናቸው። እነሱ እነሱ ነገሮች ደግሞ እንዲስተካከሉ በተቻለ መጠን የራሳችንን ጥረት ማድረግ ነው የምንለው። ሪስፔክት እናደርጋለን አንቺን፣ ምክንያቱም ስህተቱን ራሱን ለማረም በማምጣት። ቲኮ አንድ ነገር ጨምርና፣ እኔ ከዛ ሎ ምን መሰለኝ በነገራችን ላይ ችግር አለብን እኮ እኛ። ምንም ብንል ምንም ቢባል ቢነገረን አንቀበልም። ኦልሬዲ ማይንዳችን ላይ ሴት ያደረግነው እሱ ነው ያደረገው ካልን መንግስት አጥርቶ እንኳን መጥቶ እንዲህ ነው ቢል ውሸት ነው ነው የሚለው። አንዳንድ ሰው ቀድሞ የሚወስናት ነገር አለች እና የሆነ ነገር እንኳን ቢባል አክሰብት ማድረግ ያስፈልጋል። ሌላ ደግሞ ከማን የበለጠ ቤተሰቦች ይህን ነገር ኮንሰርን ያደርጉታል ባይዚ። ከዛ ቀጥሎ ደግሞ የቅርብ ልጆችም አሉ የሚከታተሉ ይህን ጉዳይ እና መረጋጋት ያስፈልጋል። ይህ በጣም ማጦዝም ልክ አይደለም። ግን በጣም የምትገርም ልጅ ነው ያጣ። ነው በጣም ነው ያዘን። ነው ያው ነፍሷ ይረፍ። እውነቴን ነው የምልሽ። እንደዛ ነው የሚባለው። ሁል ጊዜ አንድ ነገር መቶ ጊዜ ማብላላት ጥሩ አይደለም። ለእሷም ይባላል እና እሷም ትረፍ እውነተኛ ግን መፍትሄ ይሰጣት። እውነት ነው የምልሽ። እግዚአብሔር ያወጣላታል አይደል? በዚህ እድሜዋ ሆኗ እንዲህ መሆኗን አክሰፕት አናደርግም። ቤካ እኮ ቤካ እንዴት ናችሁ? ሰላም ብያለሁ ሁላችሁንም አቀምጅርቱ ጅርቱ ነጋሽ በዚህ ነገር እኮ ማለት ነው እንዴት ነሽ? በዚህ ነገር ሞሮኮ ዝምታ ይመረጣል። እንደው ግድ ቢሆን ነው እንጂ ስፔሻሊ የመጀመሪያውን ቀን ዝም ማለት ሞክሬያለሁ። ሁለተኛውን ቀን ደግሞ ትንሽ ወደ ግርግር ነገር ሊያረጉ ሲሉ ዌልካም ብያለሁ። አያና ወደ ግርግር ሊያረጉ ሲሉ እና አውት ኦፍ እንትን መሆን ሲፈልግ ኢንቮልቭ ለማረግ ተገደድኩኝ እንዲሁ ለማወያየት